ሰላም ቤተሰቦች፣ ሰዎች እንዴት ናችሁ? ልጅ አሹ ተመልሷል ይላል። የሳይ ዛሬ የምናደርገው የልደት ሰርቲፊኬት ለማውጣት ከኛ ምንድነው የሚጠበቅብን፣ ምንድነው ይዘን መሄድ ያለብን ሚለውን ነገር አብረን እናያለን። ሙሉ ለሙሉ ቪዲዮውን ታይቱ እንደምትወዱ እርግጠኛ ስለሆነ ቪዲዮ ሰብስክራይብ አድርጋችሁ ላይክ አድርጉና የደወል ምልክቷን ነሃ አድርጓት እና አድርጓት እና ቪዲዮ አብረን እንመለከታለን። አሁን ወደ ቀበሌ ሉ ቀበሌ ውስጥ ያለው ግን እኔ እንደተሳሳትኩት እናንተም የምትሳሳት ስለማልፈልግ ነው። ሰባት ሰዓት ነው የወጣሁት። አሁን ኦልሞስት ስምንት ሰዓት ሊሆን ነው የገባ ሰው የለም። ዘጠኝ ሰዓት እንድትወጡ ነው መክራችሁን ቀበሌ ምናምን የሆነ ጉዳይ ሊኖራቸው ማለት ነው። ወረፋ ምናምን ምናምናቸው አትፉ ሰዓቱን ገላቸው ምናምን ጥበቡ ችግር የለውም። ሰው በማንም ማለት አልገባም። እንጠብቃለን። ገና እንጠብቃለን። እስከሚገቡ ድረስ ገና እንጠብቃለን ማለት ነው። አሁን ሁሉ ስንት ሰዓት ነው? ስምንት ተኩል ሊሆን ነው። ሰባት ሰዓት ማለት ነው። ሰታችሁን ገላችሁ ምናምን፣ ቀበሌ ምናምን። ሰላም ቤተሰብ፣ ሆነ አዲስ ሀሳብ ምንድን ነው? ወድማችን አዲስ ነገር የነገረኝ የልደት ካርድ በናሽናል አይዲ ይቻላል አይቻልም የሚለው ነገር አሁን አብረን እንጠይቃለን።